የቅድመ ልጅነት የህፃናት የቀን ማቆያ የመንግስት ሰራተኞች አዋጅ ቁጥር 1064 ዕዝባር 2010 ድንጋጌ መሰረት የመንግስት ሰራተኛ የሆኑ እናቶች ከሶስት ዓመት በታች የሆኑ ህፃናት ልጆቻቸውን ጡት የሚያጠቡበትና የሚንከባከቡበት ማዕከል ስለመሆኑ በቀረበው ሰነድ ተገልጿል። የማዕከሉ በየአካባቢው መኖር ከህፃናት ጥበቃና እድገት አንጻር ጠቀሜታው የጎላ ነው። በዚህ መነሻም የገጠር ሴፍትኔት ፕሮግራም በሚተገበርባቸው አካባቢዎች የቅድመ ህጻናት የቀን ማቆያና መንከባከቢያ ማዕከላትን በማህበረሰብ ደረጃ መገንባት አስፈላጊ መሆኑን የቢሮው ኃላፊ አቶ ሉምባ ደምሴ ገልጸዋል። በክልሉ ባህላባ ዞን ወራ ወረዳና በከምባታ ዞን ቃጫ ቢራ ወረዳ በተመረጡ በስድስት ቀበሌያት በሙከራ ደረጃ የማህበረሰብ ህጻናት የቀን ማቆያና መንከባከቢያ ማዕከላትን ለመገንባት ወደ ተግባር መገባቱንም ኃላፊው አብራርተዋል። እንደ ክልል የሕፃናት ደህንነት እድገትና እንክብካቤ ላይ ትኩረት በመስጠት እየተሰራ ስለመሆኑ በመግለጽ ከግብርና ከሴቶችና ህጻናት ከአደጋ ስጋትና አመራር የትምህርት፣ የጤና፣ ተክስተሮች እና ሌሎች ከሚመለከታቸው አካላት ጋር በመተባበር የገጠር ሴፍትኔት ፕሮግራም በሚተገበርባቸው አካባቢዎች ሁሉ የህፃናት ቀንን ማቆያ ና መንከባከቢያ ማዕከላትን በማህበረሰብ ደረጃ ለመገንባት የሚያስችሉ የቅድመ ዝግጅት ስራዎች በተለያዩ ሁኔታዎች ሲተገበርም ቆይቷል። በማዕከላዊ ኢትዮጵያ ክልል ባህላባ ዞን ዌራ ወረዳ ና በካምባታ ዞን ቃጫ ቢራ ወረዳ ላይ በሚገኙና በተመረጡ ስድስት ቀበሌዎች ውስጥ የማህበረሰብ የህፃናት ቀንን የማቆያና መንከባከቢያ ማዕከል ለማቋቋም አስፈላጊ ሁኔታዎች ሁሉ ተጠናቀው ወደ ተግባር ተገብቷል። የቢሮ ምክትልና የማህበራዊ ዘርፍ ኃላፊ ወይዘሮ ሰርካለም ሳሙኤል በበኩላቸው በክልሉ በሁለቱ ዞኖች በሙከራ ደረጃ በሚገነቡ ማዕከላት ላይ ተጠቃሚ እናቶችና ህጻናት ተገቢውን አገልግሎት እንዲያገኙ እንደሚሰራ አብራርተዋል። ገጠር ልማታዊ ሴፍትኔት የተጠቃሚ የሆኑ እናቶች ህጻናት ማቆያ ተገንብቶ አገልግሎት እንዲሰጥ ፕሮሰስ ላይ ነው ያለ ነው። ህጻናት ደግሞ እዛ ገብተው ኬር ሲደረጉ በአግባቡ እንደ ማንኛውም የኢትዮጵያ ዜጋ እውቀት በማግኘት እንክብካቤ በማግኘት አስፈላጊው ነገር ነገ አገር ተረካቢ ህጻናትም ስለሆኑ አስፈላጊው ነገር ተሟልቶላቸው ኬር እንዲደረጉም ስለሆነ ይሄ የሀገርም ጉዳይ ስለሆነ ሌሎችም ጋር ለመቀጠል እንዲያስችል ይህንን በአግባቡ እንደ ሳምፕል እንደ ሀገር አቀፍም ጥቂት ክልሎች ላይ ተግባራዊ እየተደረገ ያለ ስለሆነ ይህንን ደግሞ በጥንቃቄ ለመምራትም ሆነ ውጤቱን ለማየት ሁላችንም በጋራ መረባረብ ስላለብን የተፈጠረ መድረክ ነው። ከሙከራ ትግበራው በዘለለ በቀጣይ በሌሎች አካባቢዎችም ማስፋት እንዲቻል ባለድርሻ ተቋማት በጋራ መረባረብ እንዳለባቸውም ኃላፊዎቹ አስገንዝበዋል። በመድረኩ ከሁለቱ ዞኖች ከተመረጡ ቀበሌያትና ከክልሉ ባለድርሻ ተቋማት ተወካዮች የተሳተፉ ሲሆን ለተግባሩ ስኬታማነት በቅንጅት መስራት አስፈላጊ መሆኑም ተነስቷል። ህፃንም ተሸክሞ የጉልበት ስራውንም እየሰሩ የፓብሊክ ወርክ የነጻ ጉልበት ስራዎችንም እየሰሩ ብዙ ችግር ይደርስባቸዋል። ስለዚህ ያለምንም ስጋት በደንብ ስራ ጫናን ቀንሰን ስራውን በአግባቡ ሰርቶ ውጤታማ እንዲሆኑ የህፃናት እድገት እንዲኖርም ጭምር የምናረግበት ስራ እንደሆነ በደንብ መውሰድ ያስፈልጋል። ስለዚህ ይህንን ስራ በቅንጅት መስራት ይገባል የሚለውን እኔም ወስዳለሁ። ህፃናት ናቸው በደንብ ከመነሻቸው ጀምረን መንከባከብ ይገባናል። ና ጤና ከጽንስ ጀምሮ ይረከባል። ከዛ ጀምሮ ደግሞ እኛ ከአራት ዓመት ጀምሮ ትምህርት ቤት ላይ እንረከባለን። ህጻናት ናቸው። አሁን የተጀመሩ ነገሮችን በጋራ ማሳካት ተገቢ ነው የሚሆነውና እኛም የእኛን ኃላፊነት እንወስዳለን። ይሄ ትልቅ እድል ነው። ሰው ተኮር ከመሆን ኤሌሜንታችን ጭምር የሚያያዝ ነው የሚል ግምገማም ስላለኝ ነው። ወደንም ሳሁን የፖሊሲ ማዕቀፍም የህግ ማዕቀፍም እንዳለ ይህንን ማሰቡ ተገቢ ነው የሚል ነገር ስላለኝ ነው። ከተሳታፊዎቹ ለተነሱ ጥያቄዎች ምላሽና ማብራሪያ ተሰጥቷል።